የፊት ቆዳዬ ቅባታማ ነው፣ በተለይ በአፍንጫዬ እናም በአይኔ አካባቢ እና መንስኤው ምንድን ነው የሚል ከቻናሌ ተከታይ አንድ ጥያቄ ቀርቦልኛል። ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኢዱኬሽን ቻናል ቤተሰቦች፣ እንደምናላችሁ እኔ አለው እግዚአብሔር ይመስገን ደናነኝ። ዛሬም በጠቃሚና በአዲስ ፕሮግራም ተገኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የፊት ቆዳችሁ ቅባታማ የሚሆንበትን በርካታ ምክንያቶችን በዚህ ቪዲዮ ላይ እነግራችኋለሁኝ። በተጨማሪም ደግሞ ቅባታማ ቆዳ እንዳላችሁ በምን ማወቅ እንደምትችሉና የፊት ቆዳችሁ ከመጠን በላይ ቅባታማ እንዳይሆን ወይም ደግሞ ወዛም እንዳይሆን ደግሞ ማድረግ ያለባችሁን መፍትሄዎችን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም ማስተማራችሁን ቀጥሉ እላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ ደግሞ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቅባታማ የፊት ቆዳን ለመለየት የሚያግዙ የተለያዩ መንገዶች አሉ። በቅድሚያ የቆዳችሁ አይነት ቅባታማ እንደሆነ እንዴት እንደምትለዩ ልንገራችሁ። አንደኛ የሚያብረቀርቅ ቆዳ ካላችሁ ነው። በተለይ በቲዞን አካባቢ ማለትም በግንባር፣ በአፍንጫ እናም በአገጭ አካባቢ ቆዳችሁ የሚያብረቀርቅ ከሆነ፣ ይህ የሚያብረቀርቅ መልክ ከመጠን በላይ የሴበ ምርት ውጤት ነው። ሁለተኛ ደግሞ የሰፉ የቆዳ ቀዳዳዎችን የምትመለከቱ ከሆነ የቆዳ ቀዳዳዎች በተለይ በአፍንጫ፣ በግንባራችሁ እናም በአገጫችሁ አካባቢ በግልጽ የሚታዩ ከሆነ ከመጠን በላይ የሴበም ምርት የቆዳ ቀዳዳዎች እንዲስፋፉ ያደርጋል። ሶስተኛ ደግሞ ብጉርናም ጥቁር ነጠብጣቦች ካለባችሁ ብጉርናም ጥቁር ነጠብጣቦች በተደጋጋሚ የሚከሰቱ ከሆነ ከመጠን በላይ የሴበም ምርት የቆዳ ቀዳዳዎችን በመዝጋት ብጉርና ጥቁር ነጠብጣቦች እንዲፈጠሩ ያደርጋል። አራተኛ ደግሞ ቅባት ያለው ስሜት ከተሰማችሁ ነው። ፊታችሁን ከታጠባችሁ ከጥቂት ሰዓታት በኋላ ቅባት ያለው ስሜት የሚሰማችሁ ከሆነ ይህ ቆዳችሁ ከመጠን በላይ ሴበም እያመረተ መሆኑን ያሳያል። አምስተኛ ደግሞ ሜካፓችሁ በፍጥነት የሚጠፋ ከሆነ ነው። ሜካፓችሁ በፍጥነት የሚጠፋ ከሆነ ወይም ደግሞ የሚያብረቀርቅ ከሆነ ይህ ከመጠን በላይ የሴበም ምርት ውጤት ነው። እነዚህ ምልክቶች ካለባችሁ የፊታችሁ ቆዳ ቅባታማ ሊሆን ይችላል። ታዲያ የፊታችን ቆዳ ለምን ቅባታማ ይሆናል? በተለይ በአይናችሁ እናም በአፍንጫችሁ አካባቢ ከፍተኛ ቅባትነት የሚኖርበትን ምክንያቶችን እነግራችኋለሁኝ። የፊት ቆዳ በተለይ አይን እናም አፍንጫ አካባቢ ቅባታማ የሚሆንባቸው የተለያዩ ምክንያቶች አሉ። እነዚህም አንደኛ የፊት አካባቢ ልዩነት ነው። በአፍንጫ ግንባርናም፣ አገጭ ወይም ደግሞ ቲዞን በምንላቸው አካባቢ ብዙ የሴባክ እጤዎች ስላሉት በተፈጥሮ ቅባታማ ነው። በአይን አካባቢም አንዳንድ ሰዎች ላይ በተፈጥሮ የሴባክ እጤዎች መጠን ይበልጣል፣ ወይም ደግሞ የቆዳቸው ይዘት ለቅባታማነት የቀረበ ሊሆን ይችላል። ለቆዳችሁ አይነት የሚስማሙ የቆዳ እንክብካቤ ምርቶችን በዚህ ጊዜ መጠቀም ያስፈልጋል። ፊታችሁን በቀን ሁለት ጊዜ በሞቀ ውሃ እናም በለስላሳ ማጽጃ ወይም ደግሞ የፊት መታጠቢያ መታጠብ ያስፈልጋል። ቅባት የሌለው እርጥበት ማድረቂያን መጠቀም፣ ከፍተኛ መጠን ያለው ውሃን መጠጣት፣ ጤናማ አመጋገብን መመገብ፣ ውጥረትን መቀነስ፣ ቆዳችሁን በእጃችሁ ከመነካካት መቆጠብ ያስፈልጋል ማለት ነው። የቆዳችሁ ቅባታማነት ከባድ ከሆነ ወይም ደግሞ ካልተሻሻለ የቆዳ ሕክምናን ባለሙያን ማማከር ያስፈልጋል። ሁለተኛው ምክንያት ደግሞ የሆርሞኖች ለውጥ ነው። በጉርምስና ወቅት፣ በእርግዝና ወይም ደግሞ በወር አበባ ጊዜ የሆርሞን ለውጦች የሴባክ እጢዎች ተጨማሪ ዘይት እንዲያመነጩ ያደርጋሉ። አንዳንድ ሆርሞኖች እንደ አንድሮጅን ያሉ የዘይት ምርትን ሊጨምሩ ይችላሉ። ሆርሞኖች የፊት ቆዳን ቅባታማ የሚያደርጉበት ዋናው መንገድ የሴበም ምርትን በመቆጣጠር ነው። ሴበም በቆዳ ላይ የሚገኝ ቅባት ያለው ንጥረ ነገር ሲሆን ቆዳን ለማራስናም ለመከላከል ይረዳል። ነገር ግን ከመጠን በላይ ሴበም ሲመረት የቆዳ ቀዳዳዎችን በመዝጋት ቅባታማነትን፣ ብጉርንናም ሌሎች የቆዳ ችግሮችን ያስከትላል። ሆርሞኖች በሴበም ምርት ላይ የሚያሳድሩት ብዙ ተጽዕኖ አለ። የመጀመሪያው የአንድሮጅን ሆርሞን መጠን መጨመር ነው። እነዚህ የወንድ ሆርሞኖች በወንዶችም በሴቶች ላይም ይገኛሉ። አንድሮጅን የሴበም ምርትን በመጨመር የፊት ቆዳ ቅባታማ እንዲሆን ያደርጋል። በጎርምስና ወቅት አንድሮጅን መጠን እየጨመረ ሲሄድ የሴበም ምርትም ይጨምራል። በዚህም ምክንያት ብዙ ወጣቶች ቅባታማ ቆዳ እናም ብጉር ያጋጥማቸዋል። ሁለተኛው ደግሞ የኤስትሮጅን ሆርሞን ነው። እነዚህ የሴት ሆርሞኖች ናቸው። ኤስትሮጅን በአጠቃላይ የሴበም ምርትን ይቀንሳል። ይህም የቆዳን ቅባትነት ይቀንሰዋል። ይሁን እንጂ የሆርሞን መጠን መለዋወጥ፣ ለምሳሌ የወር አበባ ጊዜ ወይም ደግሞ በእርግዝና ወቅት የሴበም ምርትን ሊጨምር ይችላል። በሶስተኛ ደረጃ ደግሞ የፕሮጀስትሮን ሆርሞን ነው። ይህ ሌላው የሴት ሆርሞን ነው። ፕሮጀስትሮን የሴበ ምርትን ሊጨምር ይችላል፣ በተለይም በወር አበባ ጊዜ። በዚህ ጊዜ ቅባታማ ቆዳ ይኖራችኋል ማለት ነው። ሌላኛው አራተኛ ደግሞ ኮርቲሶል ሆርሞን ነው። ይህ የጭንቀት ሆርሞን ነው። ውጥረት ሲጨምር የኮርቲሶል መጠን ይጨምራል፣ ይህም የሴበ ምርትን ይጨምራል። በአጠቃላይ የሆርሞኖች ሚዛን መዛባት በተለይም የአንድሮጅን መጠን መጨመር የፊት ቆዳ ቅባታማነትን ያስከትላል ማለት ነው። ሶስተኛው ደግሞ በዘር የሚተላለፍ ነው። የቆዳችን አይነት በዘር የሚተላለፍ ነው። የቤተሰባችሁ አባላት ቅባታማ ቆዳ ካላቸው እናንተም ቅባታማ ቆዳ የመኖር እድላችሁ በጣም ከፍተኛ ነው ማለት ነው። አራተኛ ደግሞ አመጋገባችሁ ነው። ከፍተኛ መጠን ያለው ቅባት፣ ስኳርናም የተዘጋጁ ምግቦችን መመገብ የዘይት ምርትን ሊጨምር ይችላል። የወተት ተዋጽኦም ቅባታማነትን ሊጨምር ይችላል። አመጋገብ በበርካታ መንገዶች የፊት ቆዳን ቅባታማነት ሊጨምር ይችላል። እነዚህ መንገዶች በዋናነት በምግብ ውስጥ የሚገኙት ንጥረ ነገሮች በሰውነት ውስጥ ሆርሞኖችንና የሴበን ምርትን በመቀየር ነው። መጀመሪያው ከፍተኛ ግላይሲሚክ ኢንዴክስ ያላቸውን ምግቦችን የምትመገቡ ከሆነ እንደ ነጭ ዳቦ፣ ጣፋጭ መጠጦችና የተዘጋጁ ምግቦች አሉ። ከፍተኛ ግላይሲሚክ ኢንዴክስ ያላቸው ምግቦች የደም ስኳር መጠንን በፍጥነት ይጨምራሉ። ይህ የኢንሱሊን ሆርሞን እንዲመረት ያደርጋል። ይህም ደግሞ የሴበ ምርትን የሚጨምር የአንድሮጅን መጠንን ይጨምረዋል። በዚህ ምክንያት የቆዳ ቅባትነት ይጨምራል። እንዲሁም ብጉር የመከሰት እድሉ ይጨምራል ማለት ነው። በሁለተኛ ደረጃ ደግሞ የወተት ተዋጽዎች ናቸው። የወተት ተዋጽዎች በተለይም የላም ወተት ሆርሞኖችንና ሌሎች ንጥረ ነገሮችን ይዟል። ይህም የሴበ ምርትን ሊጨምር ይችላል። አንዳንድ ጥናቶችም እንደሚያሳዩት የወተት ተዋጽኦች የብጉር መባባስንም ሊያስከትሉ ይችላሉ። በሶስተኛ ደረጃ ደግሞ ስባማ ምግቦች ወይም ደግሞ ፋቲፉድን የምትመገቡ ከሆነ ነው። ምንም እንኳን ጤናማ ቅባቶች ለቆዳ ጤንነት አስፈላጊ ቢሆኑም ከመጠን በላይ ስባማ ምግቦች መመገብ ደግሞ የሴበ ምርትን ሊጨምር ይችላል። በተለይም የተጠበሱ ምግቦችና የተዘጋጁ ምግቦች በቆዳ ላይ አሉታዊ ተጽዕኖን ሊያሳድሩ ይችላሉ። በአራተኛ ደረጃ ደግሞ የተዘጋጁ ምግቦችንናም ፈጣን ምግቦችን የምትመገቡ ከሆነ ነው። እነዚህ ምግቦች ብዙውን ጊዜ ከፍተኛ መጠን ያለው ስኳር፣ ጨውናም ያልተፈለጉ ቅባቶችን ይይዛሉ። ይህ የሆርሞን መዛባትናም የሴበም ምርትን መጨመር ሊያስከትል ይችላል። ጤናማ ቆዳን ለመጠበቅ ዝቅተኛ ግላይሲሚክ ኢንዴክስ ያላቸውን ምግቦችን ተመገቡ። ለምሳሌ ሙሉ እህሎችን፣ አትክልቶችና ፍራፍሬዎችን መመገብ ይመረጣል። የወተት ተዋጽኦችን መጠን ቀንሱ ወይም ደግሞ አማራጮችን መጠቀም ነው። ጤናማ ቅባቶችን ለምሳሌ እንደ አቮካዶ፣ ለውዝናም አሳን መመገብ ይመረጣል። የተዘጋጁ ምግቦችንናም ፈጣን ምግቦችን አስወግዱ። በተጨማሪም በቂ ውሃን ጠጡ። በአትክልትና ፍራፍሬ የበለጸገ አመጋገብን ተመገቡ። እነዚህን የአመጋገብ ምክሮችን በመከተል የፊት ቆዳችሁን ጤናማ ማድረግ ትችላላችሁ ማለት ነው። አምስተኛው ቅባታማነት የሚያስከትል ምክንያት ደግሞ ውጥረት ወይም ደግሞ ጭንቀት ካለባችሁ ነው። ውጥረት የኮርቲሶል ሆርሞን መጠን እንዲጨምር ያደርጋል። ይህም የዘይት ምርትን ይጨምረዋል። ውጥረት የፊት ቆዳን ቅባታማ የሚያደርገው በሆርሞን ለውጦችናም በነርቭ ስርዓት ምላሾች አማካኝነት ነው። ዋናው ተዋናይ ደግሞ ኮርቲሶል የተባለው የጭንቀት ሆርሞን ነው። ውጥረት ሲሰማን ሰውነታችን ኮርቲሶልን ይለቃል። ይህ ሆርሞን በሰውነት ውስጥ ብዙ ተግባራት ያሉት ሲሆን ከነዚህ መካከል የሴበም ምርትን መጨመር አንዱ ነው። ኮርቲሶል የሴባ እጢዎች ተጨማሪ ሴበም እንዲያመነጩ ያነሳሳል። ሴበም በቆዳ ላይ የሚገኝ ቅባት ያለው ንጥረ ነገር ሲሆን ከመጠን በላይ ሲመረት የቆዳ ቀዳዳዎችን በመዝጋት ቅባታማነትን፣ ብጉርን እናም ሌሎች የቆዳ ችግሮችን ያስከትላል። ውጥረት የነርቭ ስርዓትንም ያነቃቃል። ይህ ደግሞ አድሬናሊን የተባለውን ሆርሞን እንዲለቀቅ ያደርጋል። አድሬናሊን የደም ዝውውርን በመጨመር የሴበን ምርትን ሊጨምርብን ይችላል። ከቅባታማነት በተጨማሪ ውጥረት ሌሎች የቆዳ ችግሮችንም ሊያባብስብን ይችላል። ለምሳሌ ብጉርን ያስከትላል። ኤግዜማ እናም ሶሪያ ሲስ የምንላቸው የቆዳ ችግሮችን ሊያስከትል ይችላል። የቆዳ መቆጣትንም ሊያስከትል ይችላል ማለት ነው። ታዲያ ውጥረትን ወይም ደግሞ ጭንቀትን ለመቀነስ ዮጋ ያሉ እንቅስቃሴዎችን ማድረግ፣ የአካል ብቃት እንቅስቃሴ ማድረግ፣ በቂ እንቅልፍን ማግኘት፣ ጤናማ አመጋገብን መመገብ እናም የትርፍ ጊዜያችሁን በሚያዝናናችሁ ቦታዎች ማሳለፍ ውጥረትን ለመቀነስ እናም የቆዳችሁን ጤንነት ለመጠበቅ ይረዳችኋል ማለት ነው። ስድስተኛው ምክንያት ደግሞ የአየር ሁኔታ ነው። ሞቃታማ እናም እርጥበት አዘል የአየር ሁኔታ የዘይት ምርትን ይጨምራል። በዚህ አማካኝነት ቅባታማ ቆዳ ሊኖራችሁ ይችላል። ሰባተኛ ደግሞ የቆዳ እንክብካቤ ምርቶች ነው የምትጠቀሙት። ለቆዳችሁ አይነት የማይስማሙ የቆዳ እንክብካቤ ምርቶችን መጠቀም የዘይት ምርትን ሊጨምርባችሁ ይችላል። አንዳንድ የቆዳ እንክብካቤ ምርቶች ቀዳዳዎችን በመዝጋት ቅባታማነትን ያባብሳሉ። የቆዳ እንክብካቤ ምርቶች የፊት ቆዳን ቅባታማ የሚያደርጉባቸው በርካታ መንገዶች አሉ። ከነዚህ መካከል የመጀመሪያው የማይስማሙ ንጥረ ነገሮችን ይይዛሉ። አንዳንድ የቆዳ እንክብካቤ ምርቶች ለቆዳችን አይነት የማይስማሙ ንጥረ ነገሮችን ይዘው ሊመረቱ ይችላሉ። ለምሳሌ ቅባት ያላቸው ንጥረ ነገሮች እንደ የማዕድን ዘይት ወይም ደግሞ የኮኮናት ዘይት ያሉ እነዚህ ንጥረ ነገሮች በተለይ ቅባታማ ቆዳ ላላቸው ሰዎች የቆዳ ቀዳዳዎችን በመዝጋት ቅባታማነትን ሊጨምሩ ይችላሉ። በተጨማሪም ደግሞ አልኮል ነው። አልኮል ቆዳን ሊያደርቅ ይችላል። ይህም ቆዳችሁ የበለጠ ሴበም እንዲያመርት ያደርጋል። እንዲሁም ደግሞ ከባድ ሽቶዎች ናቸው። እነዚህ ንጥረ ነገሮች ቆዳን ሊያበሳጩና የሴበም ምርትን ሊጨምሩ ይችላሉ። በተጨማሪም ደግሞ የቆዳ ቀዳዳዎችን የሚዘጉ ናቸው። አንዳንድ ምርቶች ኮሜዶ ጀኒክ ተብለው የተሰየሙ ናቸው። ይህም ማለት የቆዳ ቀዳዳዎችን በመዝጋት ብጉርናም ሌሎች የቆዳ ችግሮችን ሊያስከትሉ ይችላሉ። እነዚህ ምርቶች በተለይ ቅባታማ ቆዳ ላላቸው ሰዎች ቅባታማነትን ሊያባብሱ ይችላሉ። በተጨማሪም ደግሞ ከመጠን በላይ ምርቶችን የምትጠቀሙ ከሆነ ነው። ምርቶችን ከመጠን በላይ መጠቀም ቆዳን ሊያበሳጭና የሴበም ምርትንም ሊጨምር ይችላል። በተለይም ጠንካራ ማጽጃዎችን ከመጠን በላይ መጠቀም ቆዳን ሊያደርቅናም የሴበም ምርትን ሊጨምረው ይችላል። በተጨማሪም ደግሞ የተሳሳተ የቆዳ እንክብካቤ ሂደት ካላችሁ ነው። የተሳሳተ የቆዳ እንክብካቤ ሂደት መከተል ቆዳን ሊያበሳጭና የሴበም ምርትን ሊጨምር ይችላል። ለምሳሌ ቆዳን በበቂ አለመታጠብ ቆሻሻ እና ዘይት እንዲከማች ያደርጋል። ይህም ቅባታማነትን ይጨምርባቸዋል። እንዲሁም ደግሞ በጣም አዘውትራችሁ መታጠብ ደግሞ ቆዳን ሊያደርቅና የሴበም ምርትን ሊጨምር ይችላል ማለት ነው። ስለዚህ ለቆዳችሁ አይነት የሚስማሙ ምርቶችን ከቻላችሁ መምረጥ፣ እንዲሁም ደግሞ ኮሜዶጀኒክ ያልሆኑ ምርቶችን ፈልጋችሁ መምረጥ፣ ምርቶችን ደግሞ ከገዛችሁ በኋላ በመጠኑ መጠቀም ከልክ በላይ አትጠቀሙ። እንዲሁም የቆዳ እንክብካቤ ሂደታችሁን ማስተካከል ቆዳችሁን በየቀኑ በልክ መታጠብ ያስፈልጋል። እነዚህን ምክሮችን በመከተል የቆዳ እንክብካቤ ምርቶች የፊት ቆዳችሁን ቅባታማ ከማድረግ ይልቅ ጤናማ እንዲሆን ማድረግ ትችላላችሁ ማለት ነው። ስምንተኛው መፍትሄ ደግሞ መድኃኒቶች ናቸው። አንዳንድ መድኃኒቶች እንደ የጎንዮሽ ጉዳት የቆዳችሁን የዘይት ምርትን ሊጨምሩ ይችላሉ። አንዳንድ መድኃኒቶች የፊት ቆዳን ቅባታማ የሚያደርጉት በዋነኛነት በሆርሞን መጠን ላይ በሚያመጡት ለውጥ፣ በሴበን ምርት ላይ በሚኖራቸው ተጽዕኖ እናም በሌሎች የጎንዮሽ ጉዳቶች አማካኝነት ነው። አንዳንድ መድኃኒቶች፣ በተለይም ሆርሞን ላይ የተመሰረቱ መድኃኒቶች እንደ ስቴሮይድ ያልሆኑ የሆርሞን መጠንን ሊቀይሩ ይችላሉ። ይህ ለውጥ የሴበን ምርትን በመጨመር የፊት ቆዳን ቅባታማ ያደርገዋል። እንደ ኮርቲኮስቴሮይድስ ያሉ መድኃኒቶች የሴበን ምርትን በመጨመር ብጉርን ሊያስከትሉ ይችላሉ። አንዳንድ መድኃኒቶች በቀጥታ የሴበም እጢዎችን በማነቃቃት የሴበም ምርትን ይጨምራሉ። ይህ ደግሞ የቆዳ ቀዳዳዎችን በመዝጋት ቅባታማነትን እናም ብጉርን ሊያስከትል ይችላል። አንዳንድ መድኃኒቶች የሰውነት ድርቀትንም ሊያስከትሉ ይችላሉ። ድርቀት ሲከሰት ቆዳችን ለማካካስ ተጨማሪ ሴበምን ያመርታል። ይህም ቅባታማነትን ይጨምረዋል። አንዳንድ መድኃኒቶች እንደ የጎንዮሽ ጉዳት የቆዳ ቅባታማነትን ሊያስከትሉ ይችላሉ። ይህ እንደ መድኃኒቱ አይነት እናም በሰውነት ላይ ባለው ምላሽ ይለያያል ማለት ነው። ስለዚህ የፊት ቆዳን ቅባታማ ሊያደርጉ የሚችሉ መድኃኒቶች የምንላቸው ስቴሮይድ የሆኑ መድኃኒቶች፣ የሆርሞን ምትክ ህክምናዎች፣ ሆርሞን ሪፕሌስመንት ቴራፒስ የምንላቸው፣ አንዳንድ ጸረ ጭንቀት መድኃኒቶች፣ አንዳንድ የወሊድ መቆጣጠሪያ መድኃኒቶች ቅባታማ ቆዳን ሊያስከትሉ ይችላሉ ማለት ነው። ታዲያ እንደዚህ አይነት ሁኔታ ከተፈጠረ ምን ማድረግ አለባችሁ መሰላችሁ? መድኃኒቱን ከመውሰዳችሁ በፊት የጎንዮሽ ጉዳቶችን በተመለከተ አስቀድማችሁ ሐኪማችሁን ማማከር፣ ቆዳችሁን በየቀኑ በለስላሳ ማጽጃ መታጠብ፣ ሳትጎዱት ቅባት የሌለው እርጥበት ማድረቂያን መጠቀም፣ ከመጠን በላይ ቅባትን ለመቆጣጠር የሚረዱ የቆዳ እንክብካቤ ምርቶችን መጠቀም። ሐኪማችሁን ሳታማክሩ የታዘዘላችሁን መድኃኒቶች በራሳችሁ ፍቃድ ማቆምም የለባችሁም። ማንኛውንም መድኃኒት በምትወስዱበት ጊዜ ስለሚከሰቱት የጎንዮሽ ጉዳቶች ከዶክተራችሁ ጋር መወያየት በጣም አስፈላጊ ነው። ስለዚህ በእነዚህ ሁላ ምክንያቶች ቅባታማ የፊት ቆዳ ሊከሰትባችሁ ይችላል ማለት ነው። ታዲያ የፊት ቆዳችሁ ቅባታማ ከሆነ የቆዳችሁን ጤንነት ለመጠበቅናም ከመጠን ያለፈ ቅባትን ለመቆጣጠር ማድረግ ያለባችሁ መፍትሄዎችን ደግሞ ጠቅላላ አድርጌ ልንገራችሁ። ቅባታማ ቆዳን፣ ከመጠን ያለፈ ቅባትን ለመቆጣጠር፣ አንደኛ የቆዳ እንክብካቤ መንገዳችሁን አስተካክሉ። በቀን ሁለት ጊዜ ፊታችሁን ታጠቡ፣ ጠዋትና ማታ። ለቅባታማ ቆዳ ተብሎ የተዘጋጀ ለስላሳ ማጽጃ ወይም ደግሞ የፊት መታጠቢያን ተጠቀሙ። ፊትን በሞቀ ውሃ መታጠብ ይመረጣል ለቆዳችሁ አይነት የሚስማሙ ምርቶችን ደግሞ ምረጡ ኮሜዶጀኒክ ያልሆኑ ምርቶችን ምረጡ እነዚህ ምርቶች የቆዳ ቀዳዳዎችን አይዘጉም ቅባት የሌለባቸው ኦይል ፍሪ የሆኑ ምርቶችንም አንብባችሁ ምረጡ እንደ ሳሊሲሊክ አሲድ ወይም ደግሞ ቤንዞይን ፐርኦክሳይድ ሉ ንጥረ ነገሮችን የያዙ ምርቶችን ፈልጉ እነዚህ ንጥረ ነገሮች የሴበም ምርትን ለመቆጣጠርናም ብጉርን ለመከላከል ይረዳሉ በተጨማሪም ቶነርን ተጠቀሙ ቶነር ቆዳን ለማጽዳትናም የቆዳ ቀዳዳዎችን ለመቀነስ ይረዳል ቶነር የፊት ቆዳን ለማጽዳትናም ለማደስ የሚረዳ የቆዳ እንክብካቤ ምርት ነው ቶነር የቆዳን ፒኤች ሚዛን ለመጠበቅ ቀዳዳዎችን ለማጥበብ የዘይት ምርትን ለመቆጣጠር እናም የቆዳን ገጽታ ለማሻሻል የሚረዳ የቆዳ እንክብካቤ ምርት ነው። በተጨማሪም ደግሞ ቆዳችሁን ሞስቸራይዝ ማድረግ መቻል አለባችሁ ማለት ነው። ምንም እንኳን ቆዳችሁ ቅባታማ ቢሆንም ቆዳችሁን ሞስቸራይዝ ማድረግ በጣም አስፈላጊ ነው። ቅባት የሌለው ሞስቸራይዘር መምረጥ ያስፈልጋል። እንዲሁም ደግሞ ፊታችሁን ከመነካካት ተቆጠቡ። ፊትን መነካካት ዘይትናም ባክቴሪያዎችን ወደ ቆዳችሁ ያስተላልፋል ማለት ነው። ሁለተኛ ደግሞ የአኗኗር ዘይቤያችሁን መቀየር ያስፈልጋል። ይህም ማለት እንግዲህ ጤናማ አመጋገብን መመገብ አለባችሁ። ከፍተኛ ግላይሴሚክ ኢንዴክስ ያላቸውን ምግቦችን እንደ ነጭ ዳቦ፣ ጣፋጭ መጠጦችና የተዘጋጁ ምግቦችን መቀነስ፣ የወተት ተዋጽኦችን አጠቃቀማችሁን መጠንን መቀነስ፣ እንዲሁም ብዙ ውሃ መጠጣት፣ አትክልትና ፍራፍሬ በብዛት መመገብ፣ በተጨማሪም ደግሞ ውጥረትን መቀነስ። ውጥረትን ወይም ደግሞ ጭንቀትን ለመቀነስ ዮጋ እናም የአካል ብቃት እንቅስቃሴን ማድረግ እንዲሁም በቂ እንቅልፍን መተኛት አለባችሁ። በቂ እንቅልፍ አለማግኘት የሆርሞን መጠንን በመቀየር የቆዳ ቅባትነትን ይጨምረዋል ማለት ነው። ሶስተኛ ደግሞ ሕክምና ማድረግ ነው። የቆዳችሁ ቅባታማነት ከባድ ከሆነ ወይም ደግሞ ካልተሻሻለ የቆዳ ሕክምና ባለሙያን ማማከር አለባችሁ። የቆዳ ሕክምና ባለሙያው እንደ ሬቲኖይድ ወይም ደግሞ ሌሎች መድኃኒቶች አሉ። የህክምና አማራጮችን ሊመክራችሁ ወይም ደግሞ ሊያዝላችሁ ይችላል ማለት ነው። ስለዚህ እነዚህን መንገዶችን መከተል ያስፈልጋል ጤናማ ቆዳ እንዲኖራችሁ እናም ከመጠን በላይ ቅባትነትን ለመቆጣጠር ማለት ነው። በተጨማሪም ቆዳችሁን በጠንካራ ፎጣ ከመጥረግ መቆጠብ ያስፈልጋል። እንዲሁም የአልኮል መጠጦችን እናም ሲጃራን አስወግዱ። እነዚህን ምክሮችን በመከተል የፊት ቆዳችሁን